አንዳንድ መሰረቶችን እንመለከታለን ማለት ነው። ኢማም ኢብኑ ዑሰይሚን ያዘጋጁት ሪሳላናት ኡሱሉን ፊት ተፍሲር ትላለች። ተፍሲር ላይ ካሉ ከሆኑ መሰረቶች የተወሰነ በከፊሉ ማለት ነው። ኡሱሉት ተፍሲር አይደለም የተባለው፣ ኡሱሉት ተፍሲር ከተባለ ግዴታ የእያንዳንዱ የሆነውን ቁርአን ያኒ መሰረቶች የሚያካትት የሆነ ነገር ስለሆነ እሱ ደግሞ በትንሽዬ ኪታብ የሚዘለቅ አይደለም ማለት ነው። ለዛም ኡሱሉን ፊት ተፍሲር ተፍሲር ውስጥ ካሉ ከሆኑ መሰረቶች

አልሙስሊ ረሕመተሁ ኢላ መን የሻዑ ሚን ኢባዲህ፣ እዝነቱን ከባሮቹ ለፈለገው አድራሽ በሆነው ጌታ ስም በመታገዝ እጀምራለሁኝ ማለታቸው ነው። ሙቀዲማ ሙቀዲማ፣ ይቺ መግቢያ ናት ማለት ነው። እዚህ ላይ ሙቀዲማ ብለን በከስራ በምናነብበት ሰዓት የቀራትን ካልቀራተ አካል ቅድሚያ የምትሰጥ ማለት ነው። ለምን? የሚያውቅ የሆነ አካል እና የማያውቅ የሆነ አካል በደረጃ እኩል ስለማይሆን ማለት ነው። ስለዚህ ሙቀዲማ ማለት አይለቲ ቱቀዲሙ ቃሪ አሃ የሚቀራትን የሆነን አካል የምታስቀድም ማለት ነው። ግልጽ ነው አይደለ? ከየት ካልቀራት ከሆነው አካል ኢዛ ቁልና ቢፈትሒ ይዳል ሙቀደማ አካል ደግሞ ወደፊት ከሚነገረው ከሆነው ጽንሰ ሀሳብ በስተፊት ቀድሞ የተጻፈ ማለት ነው። ሙቀደማ እስመል መፍዑል በሚሆንበት ሰዓት፣ ሙቀዲማ እስመል ፋዒል ሲሆን ደግሞ ሰውየውን የምታስቀድም ማለት ነው። አልሐምዱሊላህ፣ ምስጋና ለአላህ ይገባው ይላሉ። ነሕመዱ እናመሰግነዋለን። ወነስተዒኑ አይና ጥሉቡ ሚንሁል አውነ እገዛን ከሱ እንጠይቃለን ማለት ነው። እዚህ ላይ ለምንድን ነው የሚል ጥያቄ ያስነሳሉ። አልሐምዱሊላህ ካሉ በኋላ እንደገና ለምን እንደዚህም ደግሞ ናሕመዱ ይህ የሚል ነገር ይደግማሉ። ብዙ ጊዜ ሞአሊፎች ወይም ደግሞ ኪታብን የሚያዘጋጁ ሰዎች እንደዚህ አይነት አጠቃቀም አላቸው። አይ ይህም አጠቀማለሁ። አልሐምዱሊላህ ሲባል ስም ሆኖ በሚመጣበት ሰዓት ዩፊዱል ኢስቲምራር ሁልጊዜ ለአላህ ምስጋና ይገባው የሚልን ነገር ቀጣይነትን ያስጠቅመናል ይላሉ። ነሕመዶ ስንል ደግሞ ፊዕል ነው፣ እናመሰግነዋለን ስንል ደግሞ ተጀዱድን ነው የሚያስይዘው። ዛሬም ነገም ከነገም ወዲያ ምን እናደርገዋለን? እናመሰግናለን የሚልን ተጀዱድን ስለሚያስጠቅመን ያጠናከርልናል፣ ያበረታታልናል። ስለዚህ ጦሩ ነው ማለት ነው ብለው ይሄዳሉ። ወነስተዒኑ እንደዚሁም እገዛን እንጠይቀዋለን ማለት ነው። ማንን? አላሁ ስብሓንሁ ወተዓላን ማለት ነው። አሁን እንግዲህ ነስተ ስንል እስቲኑ ወታ ወጣው ይጠለብ ይላሉ ነስተ ማለት አይነ ጥሉቡ ሚንሁ ለዐውነ እገዛን ከአላህ Subhanahu Wa Ta'ala ምን እናደርጋለን ማለት ነው እንጠይቃለን ማለት ነው። ወነቱቡ ኢለይህ ኢለይሂ ወደ አላህ Subhanahu Wa Ta'ala እንመለሳለን። ለምንድን ነው ቅንፍ ያደረጓት እዚህ ላይ ወና ተውብ ኢለይሂ የምትለዋን አጥር ታጥራለች አለች። ለምንድነው ኹጥባው ላይ የለችም? እናሩ ግልጽ ነው አይደለ? ኢማም ኢብኑ ዑሰይሚን ራሳቸው የጨመሩት ነው እንጂ

ከነፍስያዎቻችን ተንኮሎች ማለት ነው። ከነፍስያዎቻችን ተንኮሎች ማለትም ነፍስያዎቻችን ከምታመጣቸው ከሆነው አደጋ አደጋና መጥፎ ነገራቶች በአላህ Subhanahu Wa Ta'ala እንጠበቃለን ማለት ነው። ይሄን ያለው እንግዲህ ሐምድ የሚባለው ነገር ምስጋናን አላህ Subhanahu Wa Ta'ala በሙሉ ባህሪ መግለጽ የሚባለው ነገር ነው። ከመውደድ ከማክበር ጋር ለአላህ Subhanahu Wa Ta'ala ምስጋና ይገባው የሚልን ነገር ይሰጠናል። ምድ የሚባለው ነገር የሚመሰገነው እያመሰገን የሆነው አካል የተከበረ መሆኑን ይጠቁመናል ብለው ይናገራሉ ማለት ነው። ለምሳሌ አንድ ምግብ የሚመገብ የሆነ አካል ከተመገበ በኋላ አላህ ሱብሃነ ወተዓላን የሚያመሰግን ከሆነ ይሄ ምንድን ነው ማለት ነው፣ የሚመሰገነው አካል የተሟላ የሆነና ወከዛሊከ፣ እንደዚህም ደግሞ የሚከበር ጌታ መሆኑን ይጠቁመናል ይላሉ። ደግሞም እንደሚታወቀው አላሁ ሱብሓነሁ ወተዓላ ምንድን ነው ማለት ነው፣ አንድን ሰው ነቢዩ ዓለይሂ ሰላቱ ወሰላም ምን ብለው የተናገሩበት አለ

አልሐምዱ የሚለው እንግዲህ ንኑ ሊያካትታል ማለት ነው። ግልጽ ነው አይደለም? ያኒ ምስጋና ይገባው ሊላህ ማለት አይ ሙስተሒቁን ሊላህ ለሱ የሚገባው የሆነ ጌታ ነው ማለት ነው። ምስጋና ጀሚዑል መሓሚድ ምስጋናዎች በአጠቃላይ ለአላህ ስብሓነ ወተዓላ የተገቡ ናቸው። ወከዳሊከ በሱም ላይ እየተለየ ነው የሚለን ያካትትልናል ማለት ነው። እንደሚታወቀው እንደሚታወቀው ምንም በተመለከተ ማለት ነው። ወከሊከ ይህንን

የተረጋጋች ሰከን ያለች እንደዚህም ደግሞ ዝግ ያለች የሆነች ነፍስ ያለች እሷ ደግሞ በመልካም የምታዝናል። ሶስተኛዋ ነፍስ አነሱን ለዋማ ወቃሽ የሆነችና ወከዛሊከ፣ እንደዚህም ደግሞ ምን ማለት ነው? አውጋዥ የሆነች ነፍስ ማለት ነው። ያኔ ይሄ ሁለቱም ላይ የሚያርፍ ነው። ያኔ ምንድን ከሆነ ሰውየው መጥፎ መጥፎ ነፍስ እያ ከሆነ ያለችው ኸይር ነገር ሲሰራ ለምን ሰራ ብላ ትወቅሰዋለች። ግልጽ ነው አይደለም? ወከዛሊክ፣ አሁንም ለዋማዋ ማለት ነው

መርድየተን በሰራሽው ስራ የሰራሽው ስራ እንደዚሁም የተወደደልሽ ስትሆኚ ትባላለች አሉ ወቢልአማራ ቢሱ ደግሞ ማኡበሪኡ ነፍሲ እነነፍሰ ለአማረቱን ቢሱ አነፍሱን ለዋማ ደግሞ ወላ ኡቅሲሙ ቢነፍሲ ለዋማ ወቃሽ በሆነችዋ ነፍስ ምን አታድርጊ ማለት ነው። ወከሊከ ወቃሽ በሆነችዋ ነፍስ እምላለሁኝ ሲል አላህ ስብሃነ ወተዓላ የተናገረበት አለ ማለት ነው። ስለዚህ ይህንን በሶስት መልኩ አድርገው ያመጣሉ ማለት ነው።

ዚህ ሶስት አይነት ናቸው ብለው ያኒ ኢማም ብን ዑሰይሚን የጠቀሱትን አላህ ስብሓነ ወተዓላ በቁርአን የተናገረበትን ይህንን ያመጣሉ ማለት ነው። ባይሆን እዚህ ላይ ይላሉ ኢማም ብን ዑሰይሚን ረሕመቱ ላሂ አለይ ሙጥመኢና አማራ፣ እነዚህ ሁለቶቹ በመጥፎ የምታዘውና የተረጋጋቸው ያኒ የተለያዩ ናቸው ይላሉ። ነገር ግን ይችኛዋ ለዋማ የምትባለው ወከዛሊከ ወቃሽ ነፍስ የተባለችው ሁለቱም ላይ የምታርፍ ናት ብለው በዚህ ላይ ይናገራሉ ማለት ነው። ስለዚህ ምንድነው አላሁ ስብሓነ ወተዓላ ወይም ደግሞ ቁጥበቱል ሓጃ ላይ

መጥፎ ውጤት ነው የሚመጣበት፣ ማለት ነው። ግልጽ ነው አይደለ? የተለያዩ አደጋዎች የሚመጡት በምን አማካኝነት ነው? በመጥፎ ተግባር አማካኝነት ነው። አላህ ምን ብሎ ተናግሯል? ዘሀረ አልፈሳዱ ፊልበሪ ወልባህ ቢማከሰበት ቢማ ከሰበት አይዲናስ። ግልጽ ነው አይደለ? በየብስም ሆነ እንደዚህም ደግሞ በውቅያኖስ ላይ ጥፋት የሚባለው ነገር ተንሰራፋ ይፋ ሆነ ይላል። ቢማዛ በምን ምክንያት ነው ሊንሰራፋ የቻለው ይፋ ሊሆን የቻለው ከተባለ ቢማከሰበት ከሰበት አይዲናስ፣ የሰው ልጆች እጆች በሰሩት በፈጸሙት በሆነው አማካኝነት ሊዩዚቃሁም

አንድን ሰው ሂዳያ ከሰጠው ወከሊከ ቀናውን ጎዳና ካስያዘው የተለያዩ የሆኑ አካላቶች እሱን ለማጥመም ቢሞክሩ እሱን አቅጣጫ ለማስሳት ቢሞክሩ መቼም ቢሆን ምን ሊሆን አይችልም ማለት ነው። ሊያሳስቱትና ወከሊከ እንደዚሁም አቅጣጫ ሊያስረቅቁት አይችልም። በተቃራኒውም ወመን ዩድልል አላህ ያጠመመውን አካል ማንም ሊያቀረው አይችልም። ምንም መልካም ሰው ቢሆን ወከሊከ ታላቅ ሰው ቢሆንም አላህ ስብሃነሁ ወተዓላ ምንድን ነው ማለት ነው? ኸይረ ስራ የሠራ ሰው ቢሆንም ያኔ ካጠመመው ማንም ሊመረው አይችልም ማለት ነው። ለዚህም ምሳሌ ብንመለከት ነቢዩ አለህ ሰላቱ ወሰላም ካጎታቸው አቡ ጣሊብ ጋር ያደረጉት የሆነው ድርጊት አለ። ያኔ አቡ ጣሊብ ማለት ለነቢዩ አለህ ሰላቱ ወሰላም አሕሰነ ኢለይ መልካም ውለታን ውሎላቸዋል፣ ከባድ የሆነን ውለታ ወሰበረ አላ ሙቃጣዕቲ ቁሬሽ ከቁሬሾች ጋር መለያየትን ሶብር አድርጎ ከነቢዩ አለህ ሰላቱ ወሰላም ጋር አብሽር ዳዕዋህ እንቀጥል እያለ ድጋፍ አድርጎላቸው ነበረ። ለምን ከነቢዩ ጋር ለመሆን ሲባል ወአመነ ቢሊሳኒ ፈሰደቀ በአንደበቱም በምላሱም አምኖላቸዋል። አዎ እየተጣራህበት ያለው እምነት ትክክለኛ እምነት ነው ብሎ መስክሯል። ማለት አሊ እንትና ማለት ነው ያኒ አቡ ጣሊብ ማለት ነው። ወቃለ ፊላምየት ልመሾራ እንዳሁም እንደዚህ ብሎ የተናገረበት አለ። ለቀድ ዓሊሙ አነብነና ላ ሙከዘቡን ለደይና ወላ ዩዕና ቢቀውል ልአባጢል ብሎ አቡ ጣሊብ የተናገረበት የሆነ ነገር አለ ማለት ነው። ለቀድ ዓሊሙ በእርግጥም እነዚህ ቁረይሾች ያኔ ኩፋሮ ቁረይሽ ጠንቅቀው ያውቃሉ አለ። አነብነና ልጃችን ለነቢዩና ለ ላት ወሰላም ነ የፈለገበት ላሙከዘቡን ለደይና እኛ ዘንድ የሚስተባበል አካል እንዳልሆነ ጠንቅቀው ያውቃሉ። ወላ ዩዕናታው ልልአባጢሊ ውድቅ በሆነ ንግግር እንደማይተችም እንደማይሰነዘርበትና እንደማይታማም ጠንቅቀው ያውቃሉ። ነገር ግን ላያምኑ የቻሉበት ምክንያት ሐሰደን ሚን ዒንዲ አንፉሲሂም እነሱ ዘንድ በሆነ ምቀኝነት ነው እንጂ የነቢዩና ለ ላት ወሰላም እውነተኝነት የማያምናሉ።

ለወጀተኒ ሰብሐን ቢዛሊከ ሙቢና በዚህ ነገር ላይ ፈቃደኛና ገላጭ ሁኝ ታገኘኝ ነበር ግን ምን ይሁን ይሉኝ ተያዘኝ፣ አለ። አሁን እንደዚህ አድርግ የትጨ በሞት ይወቀሳለሁ። ከሞተ በኋላ እኮ ነው ሞቷል። ከሞተ በኋላ ግን ስሜ ይጠፋል። ግልጽ አደለ? በህይወት እያለ ያልፈራው የሆነውን ነገር ከሞተ በኋላ ግን በቃ ሸውዶናል፣ አታሎናል እንዳይሉ ብሎ ለእነሱ ሲል በይሉኝታ ምን ሆኖ ማለት ነው፣ ትቤት ይዛው በዛው ላይ ሞተ ማለት ነው። ለዚህም ነቢዩ ዐለይሂ ሰላቱ ወሰላም

ኢማም ብን ዑሰይሚን ረሕመቱ ላህ ዐለይህ ምን ይላሉ? አይ ኦቅሩ ኢቅራረ ሙሻሂዲን፣ ያኒ በትክክል ፊት ለፊት እንደሚያይ ሰው የሚያይ ሰው እንደሚያጸድቀው አይነት አጸድቃለሁኝ። ሙሻሂድ ማለት በግልጽ እንደዚህም በትክክል የሚያይና የሚመለከሰው እንደ እሱ አይነት እምነት አምናለሁ ማለት ነው፣ ብለው በዚህ ልክ ይናገራሉ። ታዲያ አንላኢላሃ ኢለ ላህ ማለት አንላኢላሃ መውጁዱን ኢለላህ ብንል ምን ችግር አለው? ግን ያስኬዳል አያስኬድም ላኢላ ላህ

አመስጋኙም እሱ ተመስጋኙም እሱ እያለ ይናገራል። ለዚህም እነሱ ሁሉንም ነገር ጌታ ከማለታቸው የተነሳ ሲዘክሩ እራሱ አነ አነ እያለ የሚዘክር አለ። ሱብሃኒ ማአዕዘመኒ ጥራት ይገባኝ ምን ታላቅ አደረገኝ ይላል። ለምን ሲሉት፣ በውስጤ ጌታ አለ። ለዚህም ነቢዩ ላህ ሙሳ ዓለይሂ ሰላቱ ወሰላም ያኒ ፊርዐውን አነ ረቡኩም ልአዕላ ሲል ትክክል ነበረ፣ ፊርዐውን ሙሳ ፊቁ ስላልገባው ነው አሉ። አነ ረቡኩም ልአዕላ ሲል በውስጡ ጌታ አለ ፊርዐውን። ስለዚህ ሙስሊም ነው እነሱ ጋር ፊርዐውን ማለት ነው። እዛ የነ ሐላጅ የእነ ብኑ ዐረቢ አካሄድ፣ ሐላጅም እንደዛው ነው። ሐላጅም የሚናገረው ንግግር በጣም የሚያስከፋ የሚያስጠላ ንግግር ነው። ወመልከልቡ ወልክንዚሩ ኢላ ኢላሁና አሳማም ሆነ፣ ወከዛሊከ እንደዚህም ደግሞ ውሻ አይደለም የኛ አምላካችን እንጂ። እንደዚህ አይነት ንግግር አላቸው። ልክ ድመት ከርቀት ከመጣች ጃአል ኢላሁ ነው የሚሉት ግልጽ ነው አይደል? አላህ ጌታችን ንመጣ ጃአ ኢላሁና ይላሉ። በውስጧ ጌታ አለ።

ድንበር በሚተላለፉ ሰዎች ላይ ረድ ነው። ነቢዩን አለይሂ ሰላቱ ወሰላም የእሳቸውን ደረጃ ከፍ አድርገን አድርገናል ብለው ያኒ አክረጁ አን ልዑቡድያ ከባርነት ያኒ ከባርነት ባህሪ አውጥተዋቸዋል ወደ መለኮታዊ ባህሪ። ስለዚህ የነቢዩን ደረጃ ከፍ በማድረግ ላይ ድንበር በሚተላለፉ ሰዎች ላይ ረድ ነው። ነቢዩ አለይሂ ሰላቱ ወሰላም ተመላኪ ሳይሆኑ ባህርያ ናቸው። ግልጽ ነው አይደል? ወረሱሉ የአላህ መልእክተኛ ናቸው ስንል ደግሞ ረዱን አለ ጡቃቲ የነቢዩን ደረጃ ዝቅ በማድረግ ላይ ድንበር በሚተላለፉ ሰዎች ላይ ረድ ነው ማለት ነው። ተፍሪጥም ይፍራጥም በሚያደርጉ እነዛ ደግሞ ምንድን ነው? የነቢዩን ደረጃ ዝቅ ከማድረጋቸው የተነሳ ረሱል አይደለም ይላሉ። አይደለም ነቢዩ አለ ሰላት ወሰላም አብዱን ላዩ ዕበድ ባሪያ ናቸው አይመለኩም። ወረሱሉን ላዩከዘብ መላእክተኛ ናቸው አይስተባበሉም። አለቀ። ይሄ ነው ሚዛናዊ የሆነው አካሄድ። ስለዚህ በሁለቶቹ ጣይፋዎች ላይ ረድ ነው ብለው ይናገራሉ። አላሁ እዳሴ አውርድ ለይህ በነቢዩ ለ ላት ወሰላም ላይ ላ አል በተከታዮቻቸው ላይ አስቢ በባልደረቦቻቸው ላይ ወመን ተቢሁም የሚል ስለመጣ ላ አል በአመኑት ቤተሰቦቻቸው ላይ ነው የምንለው። ግልጽ ነው። አል የሚለው ተጠቅሶ አትባዕ የሚል ከመጣ አል የሚለውን ላመኑ ቤተሰቦች አድርገን አትባዕ የሚለውን ለተከታይ እናደርጋለን። አል የሚለው ተጠቅሶ አትባዕ የሚል ካልተጠቀሰ አል የሚለው የሽመል

እነዚህ ታጋሾች እና የጸኑ የሆኑ አካላቶች ሰላዋቱ ምን ረቢም፣ አሁን ሰላዋት የሚለውን በእዝነት ከፈሰር ነው። ሰለዋቱ ምን ረቢም ከጌታቸው ዘንድ የሆነ እዝነት አለላቸው ልንለው ግልጽ ነው አይደለ ዋራ። እንደዚህም ደግሞ ወራህማ የሚለውንም አሁንም እዝነት ልንል፣ ቁርአን ላይ ደግሞ ድግግሞሽ የለም። ስለዚህ ሰላት የሚለው ያኒ አሰና ውዳሴ ማለት ነው። ሰላላሁ አላሁ ውዳሴ አውረድ ያኒ ነቢዩን አለ ሰላቱ ወሰላም መላይካዎች ዘንድ በመልካም ያንሳቸው ማለት ነው። ይህን የተፈለገው ሰላት ኢዛ ካነት ሚን አላህ ሰላት የምትለዋ ቃል ቢማና ሰለላሁ የሚል ከመጣ ቢማና አትና ውዳሴ አቀረበ የሚለውን ይሰጠናል። ሰላት የምትለዋ ደግሞ ኢዛ ካነት ልልመላኢካ ለመላኢካዎች ከሆነች ማለት ነው። ሰለት ልመላኢካ ከተባለ ቢማና ኢስተግፈር ምህረትን ጠየቁ ማለት ነው። ሰላት የሚለው ለአደም ልጆች ከሆነ የተሰጠው ሰለ ብኑ አደመ ከተባለ ቢማና ድ ዱዓ ደረገ የሚለውን ትርጉም ይሰጠናል ማለት ነው። ምን አልኩኝ? ስንት ትርጉም አለው ሰላት ተባቧል።

በሳቸው ላይ አምኖ በዛው ላይ የሞተ ሰሐቢ ይባላል። በነቢዩ አለ ሰላቱ ወሰላም ዘመን ኑሮ ነቢዩ ጋር ካልተገናኘ ሰሓቢይ አይባልም። ነጃሽይን ይመስል፣ ነጃሺ የሀበሻው ንጉሥ በነቢዩ አለ ሰላቱ ወሰላም ላይ አምኗል፣ ግን አልተገናኙም። ስለዚህ ታቢዕይ ነው ማለት ነው። ነቢዩ አለ ሰላቱ ወሰላም ጋር ተገናኝቷል፣ ግን አይነ ስውር ነው። ነቢዩ ግን ተውታል፣ ነቢዩ አይተውታል። እንደዚ ከሆነ ሰሓቢ ይባላል። ማንን ይመስል? ዓብድላህ እብኑ እሚ መክቱምን ይመስል። ከአነ አዕመል በሰር አይነስውር ነበር። ነቢዩ አይተውታል። ስለዚህ ሰሓቢይ ነው። ግልጽ ነው አይደል? አምኖ ከተገናኘ ከነቢዩ ጋር ማለት ነው። ነቢዩ አለ ሰላቱ ወሰላም ዘመን ላይ ኑሮ በሳቸው ካላመነ ቢገናኝም ሰሃብያ አይባልም። እነ አቡ ለሃብን ያኒ እነ አቡ ጀህልን ይመስል ማለት ነው። ግልጽ ነው አይደል? ነቢዩ አለ ሰላቱ ወሰላም በህይወት እያሉ አምኖባቸው ከሞቱ በኋላ ኢርቲዳድ ካደረገ ሰሃብያ አይባልም። አምኖ በዛው የሞተ ነው እንጂ ከሞቱ በኋላ ኢርቲዳድ ያደረጉት ሰሃቦች አይባሉም። ትላላችሁ። ስለዚህ ዋአስሃቢ በባልደረቦቻቸውም ላይ ይውረድ። ወመን ተቢዐሁም ማንንም የተከተለን ማለት ነው

አንድ ሰው መማሩ አንገብጋቢና አሳሳቢ የሆነ ጉዳይ ነው። ሚን ኡሱሊ ከዛ ፈን መሰረቶች ማለት ነው። የእያንዳንዱ ፈን የራሱ መሰረት አለው። ፊቄ ሲቀራ ፊቄ ኡሱል አለው። ቁርአን ሲቀራ ቁርአን ኡሱል አለው። ሐዲስ ሲቀራ ቁርአን ኡሱል አለው። ወከሊከ ነሑም ሶርፍም ሲቀራ እያንዳንዱ ሙያ ምን አለው? ኡሱል አለው። ያንን መማር አሳሳቢና አንገብጋቢ ነው። ፈኢነ ሚን አልሙሂም ማለት ከአንገብጋቢ ነገራቶች ውስጥ ይመደባል ፊኩል ፈኒን እያንዳንዱ ሙያ ላይ አየተአለመ ልመሩ አንድ ሰው መማሩ ሚን ኡሱሊ ከዛ ሞያ መሰረት ማለት ነው ከዛ ሞያ አስሎች መሰረቶች ማየኮኑ የሚሆንን ነገር መማር ያስፈልገዋል ምን የሚሆንን ነገር አውነን አጋዥ የሚሆንን ነገር መማር ያስፈልገዋል ለሁ ለእሱ አጋዥ የሚሆንን ነገር አላፈህሚ ያንም ሙያ በመገንዘብ ላይና ያንንም ሙያ እንደዚህም ደግሞ ምን በማለት ላይ በመረዳት ላይ የሚያግዘው መሰረት ያስፈልገዋል። ተፍሲር ልንቀራ ነው አይደል እንዴ? ተፍሲር ከመቅራታችን በስተፊት ኡሱልን ስንቀራ ወደፊት የሚጠቀሰው ወይም ደግሞ ተፍሲር በምንቀራበት ሰዓት እንዲገራና እንዲመቻች ይሆናል ማለት ነው። እያንዳንዱ ፈን ላይ መሰረቶቹን መማር ያስፈልጋል። ምንም ይሆን ነገር ማየኩኑ አውነ ሊፈህቢ ያንንም ሙያ ለመረዳትና ወከዛሊከ እንደዚህም ደግሞ ለመረዳት ወከዛሊከ ለመገንዘብ የሚያግዝ የሆነን ነገር መማር ያስፈልገዋል ማለት ነው። ማየቁር የሚሆንን ነገር አውነን አጋዥ የሚሆንን ነገር ፈህሚህ ያንም ሙያ በመረዳትና በመገንዘብ ላይ ወተክሪጂ እነዚህም ደግሞ በማጣራት በማበጠር ላይ አላ ትልከል ኡሱል በነዚህ መሰረቶች ላይ ማለት ነው። ያንን ለመረዳት ግዴታ ምን ያስፈልጋል? ኡሱሉን መረዳት ፈርዑን ቅርንጫፉን ለመረዳት ዋናው መሰረቱን መረዳት ግዴታ ነው ማለት ነው። ይህን ያለው ስለዚህ፣ ወተክሪጂ ማለትም ማለት ነው በደንብ ለማጣራትና በዙ ለማውጣት እያንዳንዷን መሳላ ማለት ነው እና ኢማሙ ሻፊ እኮ አንዷ መስአላ ላይ ስልሳ አንዷ መስአላ ላይ ስልሳ እንደዚህም ነጥቦችን መዘው እስከ ማውጣት ደረጃ ድረስ ማለት ነው። ሔልየቱ ጣሊቢል ዒልም ላይ ያመጡታል በክር አቡ ዘይድ ማለት ነው። ከነታት አንድ ቀን በእንግድነት ኢማሙ አህመድ ጋር ሂደው፣ ኢማሙ አህመድ ማለት የኢማሙ ሻፊዒ ተማሪ ናቸው። አንድ ሚሊዮን ሀዲስ የሐፈዙ ናቸው ኢማሙ አህመድ። ሀታ እንዳውም ሀዲስን ይጠይቋቸው ነበር፣ ኢማሙ ሻፊዒ ማለት ነው። ከዛም በኋላ በእንግድነት ሄዱና ኢማሙ ሻፊዒ ማለት እንግዲህ ኢማሙል ዓለም ናቸው የዓለም ኢማም ናቸው። እንደ ቀላል የሚታዩ አይደሉም። ሲሄዱ እራትም በደንብ አድርገው በሉ። አዳር ደግሞ ለሊት ይሰግዳሉ ብለው ሲጠብቋቸው ደግሞ ሳይሰግዱ አደሩ። ከዛ በኋላ ልጃቸው ከሄዱ በኋላ ማታ ያመጣኸው እንግዳ ምን አይነት እንግዳ ነው? ምግብም እንደዛ አድርጎ በላ፣ ከዛ ደግሞ አዳኑንም ሳይሰግድ አደረ። ምንድን ነው? ከዛ በኋላ እሺ ጠይቅ።